ውስጥ ከ31 ሺህ ጫማ ከፍታ ላይ ሆኖ አቶሚክ ቦምቡን ለቀቀው። ትንሹ ልጅ እየተገለባበጠ ቁልቁል መንደርደር ጀመረ። ትንሹ ልጅ የሚል ቅጽል የሰጡት የዩራኒየሙ አቶሚክ ቦምብ ከ20 ሺህ ቶን ተቀጣጣይ ፈንጂ ወይም ከ40 ሚሊዮን ፓውንድ ተቀጣጣይ ፈንጂ በላይ ኃይል አለው። ይህ ማለት ሁለት ካርጎ መርከብ ይሞላል ማለት ነው። ወይም እንደ አብራሪው ፖሎ አገላለጽ አሜሪካ በሁለተኛው የዓለም ጦርነት ወቅት ለአራት ዓመታት ከጣለቻቸው ቦምቦች ሁሉ የበለጠ ነበር። የጨረሩ ኃይል ከፀሐይ ብርሃን አስርጅ ይበልጣል። ስለዚህ ማንኛውም ያየውን ዐይን ለማውደምና በማንኛውም አካል ሰንጥቆ ለመግባት አቅም አለው። ትንሹ ልጅ አርባ ሦስት ሴኮንድ ወደ መሬት ወርዶ ከመሬት ስድስት መቶ ሜትር ከፍታ ላይ ሲደርስ ፈነዳ።